ምን ቤት ስላገኘሽ ደስ ብሎኛል። ወዴት እየሄድሽ ነው? ላይ ኖ ሞር አሪፍ። ብዙ ሰዎች አሪፍ ነው ብለው ነግረውኛል። አፍቅ ነው በጣም የተደሰትኩት ባክስቴጅ አክተሮቹን ሁሉንም ጓደኞቼን ስሜያቸውን የወጣሁት ሌላ ቀን እንደማላቃቸው ነው የሆኑት። የእውነት ኖሞር ቲያትር ነው። አይቺ በጣም ደስ ብሎኝ የወጣሁ። እንደው ከቀራችሁ ይቀርባችኋል። እንደኔ መታችሁ አይቅርባችሁም። አንተ እንዴት ነህ? ይሄ ቲያትር እንዴት ነህ? እንዴት ነህ?